ውድ ቤተሰቦች በመጀመሪያ ደረጃ ላብሮሽና ለሩታ ላ በመሀላቸውን የገባውን ሴጣን ያርቅላቸውን ደስታውና ሳቁን እንደ በፊታቸው የሚሰቁበት የሚተሳሰቡበት አንቺ ምን አለብሽ እና አንተ ምን አለብህ የሚባባሉበት ቀን አላህ ያምጣላቸው በቅርብ ያድርግላቸው። በነገራችን ላይ በጣም አስጠላ፣ በጣም በዛ ማለት ነው። እንደዚህ ሁልጊዜም ጊዜም በጭቅጭቅ በሚመጡ ሰአት እነሱ እኔ እንጃ በምን አንግል እንደሚወስዱት ማለት ነው። ግን ለተመልካች ደግሞ በጭቅጭቅ ሲመጡ ሁልጊዜም ሰው እየሰለቻቸው የሚወዳቸውን ሰው እየቀነሰባቸው መሆኑን ረስተዋል መሰለኝ እና ሲቀጥል ደግሞ ትናንት ነበሩት ታይ ቤት የተለቀቀ ቪዲዮ ቤተሰብ እንዴት አያችሁት? ምንስ አይነት ትምህርት ተማራችሁበት? ይሄ ነገር እውነተኛ ትክክል ነገር ነው ወይስ ደግሞ ውሸት ነገር ነው ብላችሁ ነው የምታስቡት? እኔ የትላንትናው ቪዲዮ የመጨረሻ ውሸት፣ ሲቀጥልም ደግሞ የሚያስታርቅም ቪዲዮ አይደለም። ሩታ ደግሞ ብዙዋችሁ ሩታ ጠግበሻል፣ የአብርሽን ይቅርታ መቀበል አለብሽ፣ ከዚህ በላይ አትታገዛት የምሉት ብዙዋችሁ አላችሁ ማለት ነው እና ሩታ የምትፈልገው እውነት ለመናገር በእንደዚህ አይነት ሁኔታ አይደለም ይቅርታዋን የአብርሽን ይቅርታ መቀበል የምትፈልገው ማለት ነው። ሲቀጥል ሩታይ ነው እውነቴ ነው ምላችሁ በአሁኑ ሰዓት እኔ ሳላደንቃት አላልፍም። በጣም ነው ማደንቃት። ጎበዝ ናት፣ ሚስማር ትሆናለች። እውነቴ ነው ምላችሁ ከበፊትም በጣም ጀግና ልጅ ናት፣ ጎበዝ ልጅ ናት። ታስታውዝላለች። ግን ሰሞኑ በሚመጣበት ነገር ማስተዋሏ በጣም ደስ የሚለኝ ነገር ነው። በጣም ነው እኔ የተመቸችኝ ሰሞኑ። ከትላንትና ወደ ቪዲዮ አልሰራውም እንጂ ስልክ የተለያየ ነገር ሰብራይ ተደርጋ ይቅርታ መጠየቁ ደግሞ ተገቢ ነው ብዬም አላስብም። ሲቀጥል በዛን ሰዓት ይቅርታ ለምን አልተቀበለችም ያለችው ብዙዋቸው ነበራችሁ ማለት ነው። እሱንም አይደለም ሩታ፣ ሩታ ማለት ስሟ በጣም መራራ ነው። በዛን ሰዓት እሺ ብላ ይቅርታ ተቀብላ ስልኩን ተቀብላ ብትሄድ ለቁሳቁስ ነው እንጂ ለሌላ ነገር ብላችሁ ስም እንደምታወጡላት እርግጠኛ ነኝ ማለት ነው። ትላንትናም ደግሞ በተሰራ ቪዲዮ ይቅርታ ለምን አትቀበልም ጠግባለች ለምትሉት ማለት ነው አንድ ነገር ልንገራችሁ። የሁላችሁ ትላንትናም ብትቀበለው ምን ነበረ የምትሉት እናንተ በውሸት ለውሸት ብላ ለድራማ ብላ እና ደግሞ ቤትዋን እንዴት ትበጠብጣለች ሳታጣራ፣ አብርሽን አታምነውም የተለያዩ ነገር ነበረ የምትሏት። ግን እሷ ጎበዝ ናት ወላሂ ነው ምላችሁ። ትላንትናም ከትላንትናም ወዲያ ይቅርታዋን አለመቀበል በጣም ነው ያደነኳት። ከፈለጋችሁ አንዳንድ ሰዎች አብርሽና ሩታ ላይታረቁ ፈልገሽ ነው ወይ ልትሉኝ ትችላላችሁ። ያንን አይደለም፣ ነገር ግን እንደዚህ አይደለም። ሩታ ደግሞ በጣም ሚስማር ሆነችበት ያልኳችሁ ምክንያት ምን እንደሆነ ታውቃላችሁ? ከዚህ በፊት ቦታ ሰታ ይህንን ነገር ከኋላ ይመጣብኛል፣ ይህንን ነገር ይደርስብኛል ብላ በቃ ዋጋ የከፈለችላቸው ነገሮች ማለት ነው። አሁን ቁጭ ብላ እያሰበቻች ነው። ምክንያቱም ዛሬ አብርሽ ስልክ አምጥቶ ይቅርታውን ተቀብዬው ከቤተሰቦቼ ድጋሚ ተለይቼ ወደ አብርሽ ጋር ቢሄድ አብርሽ ድጋሚ ቢሰብረኝ የት ነው መግቢያዬ ብላ ማሰቧ በጣም ነው እኔ እንጃ። አንደኛውም ነገር ይሄንን ማሰብ አለባችሁ እናንተ። ዝም ብላ ይቅርታ ከመጠየቋ በፊት ይሄንን ነገሮች በጣም እያሰበችበት ነው። እውነቴ ነው ምላችሁ ምክንያቱም ትክክል ናት። የነጌ ቀን አንድ ነገር ቢፈጠር አብርሽ ከአብርሽ ጋር ቢጣሉ ተመልሳ ድጋሚ ቤተሰብ መግባት አትፈልግ አትችልም። ለምን ከዚህ በፊት ያረጋቻቸው ነገሮች ናቸው። ከዚህ በፊት ይሄንን ሁሉ መንገድ ትታ አብርሽን መርጣ የሄደችበት መንገድ ነው። አሁን ግን እነዛ ነገሮች እንዳይጎዷት በትክክል አድርጋ መንገዱን እየሄደች ነው ማለት ነው ወደ አብርሽ ጋር ስመጣ ደግሞ ምን አለ መሰላችሁ አብርሽ ብዙ ሰው ዩቱብ ይሰራል ሪከርድ ይደረግለታል ይደወልለታል ያንን ነገር እሱ የሚያረጋው ሎዴንስ ብሎ ነው እውነት ለመናገር ማለት ነው። እዚህ ጋር አብርሽ፣ ኦዲንስ ለአንተ ምንም አይጠቅምህም። በመጀመሪያ ደረጃ ቦታ መስጠት ያለብህ ለሩታ ነው እንጂ ለኦዲንስ አይደለም። አንድ ኦዲንስ ደውሎ ማለት ነው እንዲህ እንዲህ ነገር አድርግ፣ ሰብራይዝ አድርጋት፣ የሆነ ነገር ግዛ አላት እና ስጣት ስላለህ አይደለም በእነሱ መመራት ይቅርብህ፣ በራስህ ተመራ። ትላንትና ደግሞ ባመጣኸው ልጅ ማለት ነው ይሄን ነገር ውሸት እንደሆነ ካወቅ እሱ ድራማ እንደሚሰራብህ ህይወትህ እንዲያበላሽብህ ከፈለግ በመጀመሪያ ደረጃ ሩታዬ እንኳን ነጺ አምጣልኝ ስትለህ ማምጣትም አልነበረብህም። በአጭሩ መቋጨት ትችል ነበረ። በቃ እነሱን መክሰስ ነበረብህ። እነሱን ማስቆም ነበረብህ። ሚስቴን አትንቁብኝ ማለት ነበረብህ። ነገር ግን ዛሬ ብዙ ነገር ከሄዳችሁ በኋላ ሕይወታችሁ ከተበጠበጠ በኋላ በአንተም ጥላቻ ተፈጥሮ፣ በሩታይም ደግሞ ያልሆነ ጥላቻ ተፈጥሮ ዛሬ ቢመጣ ምንም ያደርግላትም ሊጠቅማትም ነገር የለም። ይሄ መነሻው አንተ ነበርክ። በሳቱ ደግሞ ሩታይ ያለ ነገር ላስረዳ ስል እኔ አሻፈረኝ ብለህ ከመሄድህ በፊት መቋጨት የምትችል አንተ ነህ ማለት ነው። አብረሽ በዚህ አጋጣሚ አንድ ነገር ልንገርህ እስከ መቼ ድረስ ነው ሰውን ተኮ ይበቃሃል። አንተና ሩታ ብዙ ሰው አሳድጋችኋል። ብዙ ሰውን ወጣትን አፍረታችኋል። ዩቱብ ከፍታችሁ ስትሰጡ፣ ስልክ ስትገዙ፣ የተለያየ ነገር ሰርታችኋል። ይሄ ለእናንተ በቂ ነው። ከአሁን ወዲህ እኮ እናንተ በስማችሁም እንደማይሰራ በተደራጁ ማንም እንደማይነግድብህ። ዋነኛው ነገር ማን ነበረ? አንተ ነበርክ ማለት ነው። አንተ ማስቆም ነበርክ ሩታይ ስትሰደብ፣ ሩታይ የሆነ ነገር ስትል፣ ሚስቴን አትንኩብኝ፣ እኔንም አትንኩብኝ፣ በቃኝ፣ ይብቃኝ ብትል ለሁላችንም አንድ ቀን መላሽ ብሰጠን እኛ ዘመን ብለን እንቀመጥ ነበር ማለት ነው። ነገር ግን ይሄ ነገር ጥፋቱ የማን ነው? የአብርሽና የሩታ ነው። ሩታም በቻለችው ማክን እንኳን ነፂን ብትመልስ መጀመሪያ ማጣራት ነበረባት። አብርሽም ደግሞ ለትዳሩ ቆም ብሎ ማየት ነበረበት። ይሄ ነገር የሁለታችሁ ጉዳይ ነው እንጂ እኔ እንጃ ሌላ ሰው ወገነኛ ሶስተኛ ወገን አራተኛ ወገን በእናንተ ትዳር አግብታችሁ ወይም አንተ ምስክሮኒ ወይም እመኚ አይደለም እዚህ ጋር መቀመጥ አንተና አብርሽ ሩታና ሩታ ናት። በቃ ተቀምጣችሁ ይሄንን ነገር ይሄ ይጠቅመናል፣ ይሄን ይጎዳናል፣ ወይ በህይወቴ ነገር እንደዚህ ነገር እንዳይደርስብኝ ብለ አንተ ራስ ሩታ ያንተ ቅርታ ምን እንደምትፈልግ ልንገር። ቤተሰብ ሽማግሌ ልከህ በቤተሰብ አጠገብ እግሯ ላይ ወጥቀህ ይቅርታ ጠይቀህ ወንድሞቿን አስፈቅደህ ወደ ቤት መመለስ ነው እንጂ በግርግር አይሆንም ማለት ነው። ሲቀጥል አብርሽ አንዳንዴ እውነት ለመናገር በቃ ልጁታ ለምን ትንሽ ጊዜ እረፍት አትሰጣትም? እራስዋ አስባ በቃ ይሄ ነገር ይጠቅመኛል ይሄንን ነገር ይጎዳኛል እኔ ከብርሽ ጋር መቀጠል አለብኝ ወይም ደግሞ ለሆነ ጊዜ ደግሞ ትክክልም እንዳልሆነ ደግሞ ትምህርት ቀስ ብዬ ልስጠው እንድትል ለምን እንድታሰብበት አሰጣትም ለምንስ የጋሽዬን ቃል አታከብርም ሁልጊዜ ጭቅጭቅ እንዳለች ሁልጊዜ መደወል ሁልጊዜ መነካካት ምን አስፈለገው አንደኛ ነገር እኔ የሚገርመኝ ነገር ማለት ነው፣ ይሄ ነገር ትክክለኛ ህይወታችሁ ከሆነ በየቀኑ ካሜራ ምን አስፈለገው? ከካሜራ ጀርባ ለምን አትጨርሱትም ነገሩን የማትጨርሱበት ነገር እኔ ሳልናገር አላልፍም። እንደምታዩ ቤተሰብ እንግዲህ አሁን ብዙ ኦዲየንስ ከሩታ ጎን እንደሆነ ነው የሚታወቀው ማለት ነው እኔ ብቻ ሳልሆን አብሮሽ ራሱ ተናግረዋል ማለት ነው። አብሮሽ ራሱ ጀግና ትላቷላች ምናምን የተለያየ ነገር ብለዋል። ያንን ነገር ሆነው ብለው ሩታን ለማስጠቆር ነው። በቃ ለምን ስልክ ተሰጣት እምቢ አለች፣ ሰብራች ተደረገች እምቢ አለች፣ ይሄንን አክል ተለመነች እምቢ አለች። ምክንያቱም ሌላ ነገር ቢፈጥር ራሱ ሌላ ህይወትም ቢጀምር ራሱ አብሮሽ እንደዛ ለመባል ነው፣ ሩታን ለማጥቆር ነው። ግን ሩታ የምትሄድበት መንገድ በጣም ትክክል ነው። መንገድ ነው የምትሄደው የበፊት የጎዳትን ዋጋ የከፈለችበትን ነገር ያለቀሰችበትን ነገር የተወቀሰችበት የተሰደበችን ነገር ድጋሜ እንዳይደገምባት ነው የምትፈልገው እቺ ልጅ ማለት ነው። አብርሽ ደግሞ አንተም ድጋሜ ህይወትህን እንዳይበላሽ ከፈለግ ጀስት እንደ ሩታ ቁጭ ብለህ ራስህን አስበህ አውርደህ አውጥተህ ይሄ ነገር ለሩታ አይመቻትም፣ ለእኔም አይመቸኝም። በትዳሬ ውስጥ ማንንም ማስገባት የለብኝም በቃ ትልልቅ ሽማግሌ እኔ ትልልቅ ሽማግሌ ይዞ ለመሄድ ማለት ነው አብርሽ ምንድን ነው የከለከለህ? ወጠጤዎች ከአንተ ጋር ምን ያደርጋሉ እንዴ? አባተህን ቤድ ማለት ነው አምጥተህ ከጋሽዬ አንድ ሽምግልና ጠይቀህ። እስቲ ቤተሰቦችን እናንተ ንገሩኝ፣ ይህንን ነገር ለአብረሽ እንዴት ከበደው? ለምንስ አካበትከው? ቀን በቀን ጓደኛ ማምጣት፣ ቀን በቀን ምስክር ሆንኝ፣ ቀን በቀን አስረዷት ከምትል በሽምግልና ለምን አጠይቃትም? በቃ እንደ ሀገራችን፣ እንደ ማረጋችን፣ እንደ ወጋችንም በሽምግልና ጠይቀህ ቤተህን ማስገባት ትችላለህ። አለዛም ደግሞ ለትንሽ ጊዜ ጊዜ ስጣት። እሷን ታስብበት፣ አንተ ማስብበት ነው። ምነው ቤተሰቦቼ፣ የነበረን ቆይታ ይህን መስል ነበር። ባይ ባይ።